ሰላም ሰላም! ውድና የተከበራችሁ የአዜት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝህ ትርፍርፍ ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ኑ አዳዲስ መረጃዎችን ይዤላችሁ እመጣለሁ። በቴዲ ጉዳይ እንግዲህ እስከ መጨረሻው አብረን እየተከታተልን መረጃዎችን እናመጣለን። ወንድማችን ቴዲ አዎ፣ እውነት ነው እውነት ነው የሞተው ከሞቱ አሟሟቱ በጣም ነው የሚከፋ። እንግዲህ የሞተው በሰው እጅ እንደሆነ በጨካኞች በጩቤ ተወግቶ እንደሆነ ተገልጧል። በጣም ያሳዝናል ማለት ነው። የእውነትን የትላንትና ማመን እያቃተኝ ነበር የነበረ እያነባው የሰራውት ቪዲዮ በትክክል እውነት እንደሆነ ግን አሁን እየሰማው ነው። ከምንም በላይ የሚያስከፋው ደግሞ እንግዲህ የገዛ ቤተሰቡ ነው በቤተሰብ ነው እጅ ነው የጠፋው የተባለ ነው ህይወቱ የጠፋው በቤተሰብ እጅ ነው። ኦፍ በጣም ነው የሚያሳዝን። የገዛ ወንድሙ ነው የገደለው የሚሉ ሰዎችም አሉ ማለት ነው። ከባድ ነው፣ ያማል። እውነቱ ምን እንደሆነ ባናቅም የእውነት ምንም ሆነ ምንም ይሄ ልጅ መገደል የለበትም። በአጭር መቅረት የለበትም። ህይወቱ ማለፍ የለበትም። ቴዲ ከርታታ ወንድማችን እንደተንከራተተ ቀረ። እንግዲህ ሪያድ ላይ ብዙ ነገር ይሰራል፣ ብዙ ነገሮች ይሰራሉ። በምን ምክንያት እንደሆነ ባናቅም ህይወቱ ያልፏል። ያለፈውም ደግሞ በሰው እጅ ነው። መንስኤውን ግን ባናቅም እስካሁን እንዲህ ነው ተብሎ መንስኤው ባይነገረንም በምን ይሁን በምን ይሁን በሴት እንዳንል ቴዲ ሚስት ያለው ሰው ነው፣ ዜድ ሚስቱ ናት። እንግዲህ በውሃው ንግድ ይሁን በምን ይሁን በአብዛኞቹ በዚህ በውሃው ንግድ ላይ ይሰማራሉ ብዙ ልጆች። እኛ ኢትዮጵያውያን ገንዘብ ለማግኘት የማንሰራው ስራ የለም። በግማሹ በብሄር ነው ይላል ይሄኑ። ተብሎ ባልተገለጠ ነገር በሰው እጅ ተወግቶ ህይወቱ አልፏል። ያሳዝናል። በጣም ቅስም ይሰብራል የእውነት ቴዲ ያይገባው ቴዲ በጣም ምስኪን ሰው ነው፣ ጥሩ ልጅ ነው። እኛ በሚዲያ እስካየኑ ድረስ ቀርበንም ባናየው ለብዙ ዓመታት ከብሬክስ አበሻዊ ጋር ከነመሲ ጋር ለብሬክስም ወንድሙ ነው። አብረው አንድ ቤት ነው ሲኖሩ የነበሩት በሪያድ ከተማ። እንግዲህ ም ምን እንዳጋጠሙ አናቅም። ክፉዎች ህይወቱን ነጠቁት። ክፉዎች ለእናቱም አላዘኑም። ክፉዎች በአጭር አስቀሩት። የእውነት ያም አይደል ዜጋ፣ የምታዩት ፊቱ እንደዚህ ይበላለ ዘው ፊቱ ጋር እንደዚህ ጦቋቆረው ይሄ ሁሉ ጋህዋ ሲያፈላ ነው፣ እሱም ተናግሯል። ጋህዋ የአረቦች ጋህዋ እየቆላ እያፈላ ቡና ሻሂ የሚባል ነገር አለ። ቡናውን እየቆላ ነው ሚያፈላ እንደ ሴት። ይህንን ተንከራቱ እንደዚህ የሰራውን ልጅ ነው እንግዲህ በአጭር ያስቀሩትና በስደት ላይ ግን ለምንድን ነው የምንጨካከ? ነው የሀገራችን አይበቃም እውነት የኢትዮጵያ አይበቃንም? ኢትዮጵያ እኮ የተገዳደልናል ለቅን አይደል? በቃ እስኪ በዛ ጋር እናቁመው። ምን አለ እዚህ እንኳን ብታቆሙት ምን ነው በቃ ብትሉ። ውሽ አቤት ጭካኔ። ያችን ኢትዮጵያን እኮ በጣም ነው የምናሳዝነው። የእውነት በጣም አረመኔዎች ነን። እንግዲህ ቴዲ ህይወቱ ያለፈው በገዛ ወንድሙ፣ በቤተሰብ አካል እንደሆነ እየተናገሩ ናቸው። በየቲክቶኩ መንገድ ላይ በገዛ ቤተሰብ ነው ህይወቱ ያለፈው የሚል ዜና ነው ያለ። በጣም ነው ቅስም የሚሰብረው። አዘንሽ ቅጣጣ፣ ከቤትሽ አልወጣ፣ የገደለው ባልሽ፣ የሞተው ወንድምሽ። የሚባለውም ይሄ ነው። እንግዲህ ከነሱ ባንሰማም ሌሎች እያሉ ያሉት ይሄን ነው ማለት ነው። እረ ያማል። እረ ውሸት ነው በሉ፣ እውነት ነው አትበሉ። ውይ አቤት ጭካኔ! አቤት ኢትዮጵያን ምኑን ነው በተለይ ራያ ላይ የራያ ልጆች የእውነት እያለቁ ነው። በባህር መጥተው የሚያልቁት የራያ ልጆች፣ ባህር የበላቸው የራያን ልጆች፣ የሰው እጅ የበላቸው የራያ ልጆች፣ ጦርነት የበላቸው የራያ ልጆች። የራያናት አልቅሽ ተብላለች። የራያናት ሀዘንሽ እንዳይወጣ ከቤትሽ ተብላለች በየጊዜው። እረ ያማል፣ የእውነት እግዜር አጽናሽ ራያ በጣም እስኪ በሰው ሀገር፣ ለምን የአገር ቤት እኮ ይበቃናል። ምን አለዚህ ባትጨካከኑ ሁሉም ነገር አላፊ ነገር ነው። አሁን በገንዘብም ቢሆን በምንም ይሁን መንስያችሁ በብሔርም ይሁን በብሔር ነው እንዳይባል፣ ወንድሙ ነው፣ ቤተሰቡ ነው። ብሔር አይደለም ፖለቲካ አይደለም እየተባለ ነው። ሲጀመር ቴዲ የፖለቲካ ሰው አይደለም። ቪዲዮ የሚሰራው አንድም ቀን ፕራንክ፣ ሌላ ነገር ጨዋታ እንጂ ፖለቲካ ሰርቶ አያውቅም። ቴዲ ቪዲዮን ገብታችሁ ማየት ትችላላችሁ። ሲጀመር በዚህ ሊሆንም አይችልም አይደለም ግን በዚህም አለ በዛ በምንም ሆነ በምንም ህይወቱን ነጥቀውታል በሚያሳዝን ሁኔታ ተወግቶ ነው ህይወቱ ያለፈው ያማል በጣም ከባድ ነው በጣም ቅስም ይሰብራል የእውነት እናትስ እንዴት ብላ ነው የምትቀበለው? ይሄን እውነት! እናትስ እንዴት ብላ ነው የምታምነው? መሲ እረር ድብን ብላለች። እችም ዜድ ናት ሚስቱ ናት። እንዴት ስትቀበለ እንዴት ስትመን ዜድ በምን እስትቻለው? የእውነት አቤት በሉት፣ የምር በሉት፣ ህጻኑን ወጣቱን በሉት። ከባድ ነው። ለማመንም ይከብዳል። እውነቱስ ምን ላይ ነው? እስከ መቼ ነው እንደዚህ የኛ ሞት፣ እስከ መቼ ነው ኢትዮጵያን፣ በየቦታው አስክሬናችን እየተጫነ ኢትዮጵያ፣ በእግራቸው እየመጡ በባህር እየመጡ በሰላም ከቤት ወጥተው እየመጡ አስክሬን በየእለቱ በየቀኑ የሚጫነው እስከ መቼ ነው? ከስደት ሰው ደና ነገር ይዞ ይገባል። እኛ ደግሞ አስክሬናችን ነው ለቤተሰብ የሚገባ። በእግር እንመጣለን፣ ገንዘብ ተዋቶልን፣ አስክሬናችን ወደ አገር ይሸኛል፣ በአየር እናሳዝናለን። የእውነት ነው የሚያመው፣ ቅስም ነው የሚሰብረው። እኔ ከዚህ በኋላ ሰዎች ራሱ የሱ ቤተሰቦች ሰውም ሚሆኑም አይመስለኝም። በጣም ነው የሚያሳዝን። ሰው በፈጣሪ እጅ እኮ ከሞተ ታሞ ከሞተ ሞት አይባልም። በአሁኑ ሰዓት አርጅቶ መሞት ታሙ መሞት ተመስገን ነው። የእውነት እልል እያልን ብን ቀብር ራሱ ምክንያቱም አሟሟታችን በጣም የሚያስጠላና የሚያስከፋ ነው። እንዳለ እስካሁን ድረስ ያየሁት ማንም ሰው አላመነም፣ ማመን አቅቶታል። እኔ ብቻ አይደለውም፣ ሁሉም ሰው አላመነም። ለምንድን ነው ያላመነ? ከሶስት ቀን በፊት ፖስቷል። ከስምንት ቀን በፊት ቪዲዮ ሰርቷል። ማን ይመን? ማንም አያምንም። ያሳዝናል። ጭካኔያችን እዚህ ደርሰናል። ኢትዮጵያን እርስ በርስ አረመኔ ሆነናል። ባንድም በሌላም ወንድም ወንድሙን እየበላ እስከ መቼ ድረስ መቼ እንደሚቆም ባናቅም ይሄ ነገር እንደቀጠለ ነው ያለው። የሰው ህይወት በቃ ተቀጠፈ ማለት ነው። በአጭር አስቀሩት። ገና በለጋው ገና በጠዋቱ ቴዲን ወሰዱት። አቤት እናት እንዴት ልትሆኚ ነው? ወይኔ ወይኔ፣ እግዚአብሔር ያጽናሽ። ለቤተሰቦቹም፣ ለወዳጅ ዘመዶቹ፣ እውነት ለሙላው ለምታውቁት በሙሉ ልባቸው የተሰበረ እንደኔ እግዚአብሔር ያጽናችሁ፣ ጽናቱን ይስጣችሁ። እኔ ወሬ ሁሉን ይጠፋብኝ ማለት ነው። በጣም ያመመኝ ከምላችሁ በላይ የሆነ ስጋ ዘመዴ ነው የመሰለኝ፣ በቃ ስለማውቀው ብዙም ስለምንከታተለው ሚዲያ ላይ በጣም ነው የሚከብደው። እንግዲህ በዚህ መልክ ነው ህይወቱን የነጠቁት። ነፍሴ ማር። ለቤተሰብ መጽናናትን ያድልልን እግዚአብሔር አምላክ።